አባ አቡናፍር አየው፣ ፈርቶም ደነገጠ። ሰይጣን ምትሃት የሚያሳይ ይመስሎታልና። ይህም አባት አቡናፍር ልብስ አልነበረውም። ጸጉሩ እና ጽህሙ ስጋን ሁሉ ይሸፍናሉ። በበፈኖቴስም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰመት ጸለየ። ከዚህ በኋላ በበፈኖቴስ ሆይ፣ መምጣት መልካም ነው አለው። ይህንንም በማለቱ ከእርሱ ፍራቱ አራቀለት። ከዚህ በኋላ ሁለቱ በአንድነት ጸለዩ። የእግዚአብሔርንም ገናናነት የተነጋገሩ ተቀመጡ። ከዚህም በኋላ ወደዚያ በረሃ ከዓለም አወጣጡ እንዴት እንደሆነ ከዚያም በበረሃ እናኖሩ እንዴት እንደሆነ የነግረው ዘንድ አባ በፍኑቴዎስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች ጸሎተኞች መነኮሳት በሚኖርበት በአንድ ገዳም እኖር ነበር። ገዳማውያንን በልልናቸውን ሲናገሩ ሲያመሰግናቸውም ሰማው። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አሁን እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው፣ እኛ ለዓለም የቀረበን ስለሆነ ብንተክዝና ብናዝን የሚያረጋጋን እናገኛለን፣ ብንታመም የሚጠይቀንና የፈለግነን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማሁ ጊዜ ልቤ እንደ እሳት ነደደ።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 መከራና ስደት ይቅር ይበለን። ለዓለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ በዚች ቀን ታላቁ አባተ አረፈ። ዛ አቅረብኩ እግዚኦ ጸሪቃኑ ነብያት ቅዱሳን